ብሔራዊ ጥቅም ሀገራት እንደ ሀገር እንዲቆሙ ከሚያደርጓቸው ቁልፍ ምሰሶዎችና መሠረታዊ ጉዳዮች መካከል ቀዳሚው ነው። የባህር በር ጉዳይ ደግሞ አንደኛው የብሔራዊ ጥቅም ማስከበሪያና ሉዓላዊነትን ማስጠበቂያ እንደሆነ ይነሳል። የባህር በር የሌለው ሀገር እያንዳንዱ እቃዎቹ ተፈትሸው ወደ ሀገር ውስጥ የሚገቡ ከመሆናቸው አንጻር ነፃነቱም ሙሉ ሊሆን አይችልም። ከዚህ አንጻር የባህር በር ጥያቄ ወሳኝ፣ በቀላሉ የማይታይና የብሔራዊ ጥቅም ዋናውና የህልውና ጉዳይ መሆኑን ምሁራን ይናገራሉ። የውሃ በር የሌላቸው ሀገራት እንደፈለጉት ያህል ኢኮኖሚክ ፕሮግረስን እድገት የላቸውም፣ ውስን ናቸው። የራሳቸው የሚሉት ነገር የለም። በፖለቲካውም ሆነ በሴኪሪቲውም በደህንነቱም እንደዚሁ። አንድ ሀገር የራስ የሚለው መውጫና መግቢያ ከሌለው ከውጭ ለሚመጣው ጥቃት የተጋለጠ ነው ማለት ነው። ሚስጢራዊ፣ የራሳችንን የምናከላከልበት የጦር መሳሪያ ማስገባት እንኳ ብንፈልግ፣ ለምሳሌ 19 ስልሳ ዘጠኝና ሰባ የሶማሌ መንግስት ኢትዮጵያን ወሮ ነበር። በጊዜው አሰብና ምጽዋ የኛ ወደቦች ነበሩ። ኢትዮጵያ እንትና ኤርትራ ልተገነጠለችም ነበር። ያን ሁሉ መሳሪያ በጅቡቲ ወደብ ማስገባት አንችልም ነበር። ያለው አማራጭ መንግስት ምንድን ነው? በአውሮፕላን ማስገባት። አውሮፕላን ደግሞ በጣም ኮስቴ ነው። የባህር በር ለማንኛውም ሀገር ደህንነትና ኢኮኖሚ ልማት መረጋገጥ መሰረት ነው ሲባል በዚህ ብቻ አይደለም። ሌላኛው ምክንያት ከውጭ ለሚገቡ ሀገራዊ ጠቀሜታ ያላቸው ሸቀጦች በሌሎች ሀገራት የባህር በር ጥገኛ መሆን ለበርካታ ችግሮች ስለሚያጋልጥም ጭምር ነው። አንድ ውሃ በር ያለው ሀገር ሞር ሴኪውርድ ወይም ሞር ሴኪውርድ በሆነ ሁኔታ ውስጥ ነው የሚኖረው ውሃ በር ሲኖረው። ነገር ግን የውሃ በር ጥያቄ አለመመለሱ ያቺ ሀገር ኢትዮጵያን ለምሳሌ እንደገና ቅድም እንደተዘረዘር ነው ስጋቱ ውስጥ ያለች ሀገር ናት። ስጋቱ ከምን ይመነጫል? የራሴ የምትለው ነገር እንደሌላት የኢትዮጵያ ዴስትኒ ህልውና በውጭ እጆች ስር እንደሆነ ይሄ ራሱ ለሀገር ጉዳት እንደሆነ የኢትዮጵያን ዴስትኒ በራሷ ልጆቿ ስር መሆን ይገባዋል ነው ወደ በሌሎች ሀገሮች ተከራይተን ተኮናትረን ምናምን የሚባለው ነገር ነው። በጅቡቲ እያየ ነው እኮ የኢትዮጵያና የጅቡቲ ግንኙነት በጅቡቲ መልካም ፈቃድ ላይ የተመሰረተ ያመዘነ ነው። ኢትዮጵያ ጅቡቲ ወደብ ቢዘጋባት በር መስኮትም የሌለው ቤት ትሆናለች ማለት ነው። ስለዚህ የባህር በር ካላት ግን እንደዚያ ወደብ አካራይ ሀገሮች የሚያሳድሩትን ተጽዕኖ አይደርስባት። የአፍሪካ ቀንድ ለመካከለኛው ምስራቅና እስያ ባለው ቅርበትና በቀይ ባህር አካባቢ ካሉ ስጋቶች በመነሳት ከሌላው ጊዜ በተለየ መልኩ ባለፉት ሁለት አስርታት ከፍተኛ የሆነ የሀገሮች ተሳትፎና የግዳጅ ስምሪቶች የታዩበት ነው። በዚህ ቀጠና ውስጥ የምትገኘው ኢትዮጵያ ታዲያ ያላትን ተሰሚነትና ተጽዕኖ ፈጣሪነት የሚመጥን የባህር በር ሊኖራት ግድ የሚልበት ጊዜ ላይ ትገኛለች። እንግዲህ ኢትዮጵያን ስንመለከተ ደግሞ በቀጠናው ብቻ አይደለም፣ በአህጉሩ ተጽዕኖ ፈጣሪ ሀገር ነች። ነገር ግን ወደብ የላትም ሲባል እንቆቅልሽ ነው የሚሆን። ይሄን ያክል ተጽዕኖ ፈጣሪ ሁና፣ ይሄን ያክል ታላቅ ሁና አዲስ አበባ ከኒውዮርክ እና ከብራሰልስ ቀጥሎ ሶስተኛ የዲፕሎማሲ ከተማ ነች። ይህች ሀገር ወደብ የላትም ሲባል ከኢትዮጵያ ታላቅነት ጋር የሚመጣጠን አይደለም። ወደብ አልባ መሆን እንደ ሌሎች እንደ ትናንሽ ሀገሮች አይደለም። አባቶቻችን ይህችን ሀገር ያቆዩት በደማቸው አጥንታቸው ነው። እነሱ በደከሙት ሕይወታቸውን በገበሩበት ነው እኛ እዚህ በንጹህ አየር መነጋገር የምንችለው። እያንዳንዱ ትውልድ ኃላፊነት አለበት። ይሄ ትውልድ ኃላፊነት አለበት። ምንድን ነው ኃላፊነቱ? መጪዎችን አሁን ያልተወለዱትን የልጅ ልጆቻችንም በሙሉ ሀገሪቷንም ጠንካራ መሰረት ባለው ሁኔታ ላይ የማስቀመጥና ኢትዮጵያን ኢትዮጵያ ሆና ማስቀጠል ኃላፊነት የኛ ትውልድ ነው። የኢትዮጵያ የባህር በር የማግኘት ጥያቄ ለቀጠናው ሀገራት በሰላማዊ መርህ የቀረበ ህልውናንና ብሔራዊ ጥቅምን የማስጠበቅ ጉዳይ ሆኗል። በዚህ የተነሳም ጥያቄዋ ዓለም አቀፋዊ ተቀባይነት እያገኘ በመምጣት ላይ ይገኛል። ህዝቦቿም ጥያቄውን ከዳር ለማድረስ በተባበረ መንፈስ ተነስተዋል። ሁሉም ኢትዮጵያዊ የባህር በር ለማግኘት ያለውን ጥያቄ መንግስት ጎን ለመቆም ሁሉም ኢትዮጵያዊ ይመለከተዋል። ሰው ደጁን ለያንኳኳ የልብ ልታደርስ አትችልም። ስለዚህ ሀገራችን ሉዓላዊነቷ እንደተጠበቀ እድገቷን ለማስቀጠልም ከተፈለገ የባሕር በር በጣም አስፈላጊ፣ ግልጽ የሆነ በመንግስት በኩል ፓብሊክ ፖሊሲ ፖሊሲው ግልጽ የሆነ መጥቷል። ከስቀመጣቸው ግቦች መካከል የኢትዮጵያ መንግስት አንዱ ትልቁ ጉልሁ የውሃ በሩን ማግኘት በሰላማዊ መንገድ ነው ይሄ ምን ምናቀው ነው ስለዚህ የህዝቡና የመንግስት አላማ የተጣጣመበት ወቅትና ደረጃ ላይ ስላለን ይሄ ራሱ ትልቅ ተጨማሪ ካፒታል አድርጌ ነው የሚወስደው